ወደ ዋናው ፖይንት መጣን አዲስ ኪዳን ውስጥ ድንግል የዛሬ 2000 ዓመት መልአክ ተላከና ተነገራት በናዝሬት የምትኖረው ሰላም ላንቺውን እንዴት ያለ ሰላምታ ነው ትጸንሻለሽ ወንድ ልጅም ትወልጃለሽ ወንድም አላቅም እንዴት አድርጌ! ሰውየዋ አናጢነት መከራውን እየበላ ነው ኑሮ ለመመስረት አልቻለም ከዛ በኋላ እንደ ቃል ይሁንልኝ እግዚአብሔር ባሪያ አለች። ጸነሰች ከአ በወጣ መልእክትና ቃል ድንግል በድንግልና ጸነሰች። እጮኛዋ ዮሴፍ ጻድቅ ሆኖ በአይሁድ መካከል ሊገልጣትና ሊያዋርዳት በድንጋይ ሊያስደበድባትም ስላልፈለገ በስውር ሊተዋት አሰበ። ሆዷ ሲገፋየ በኋላ በህልሙ መልአኩ መጣና፣ ዮሴፍ አንተ እንዳሰብከው ከሰው አልጸነሰችምና እጮኛህን ወደ ቤት ለመውሰድ አትፍራ ውሰዳት። ያለዚያ ህብረተሰቡ ሆዷ ከገፋ ይወግራት። ዮሴፍ ከህልሙ እንደነቃ ወዲያው እርግጠኛ ነኝ፣ ሶሪ አይም ሶሪ በጣም ይቅርት አርጊልኝ፣ መልአክ መጥቶ ተናገረኝ። አንቺ ታየኛል ሹ መልአኩ እኮ ለኔም መጣ። ለዚህ ወደ ቤት ወሰዳት እስከምትወልድ ድረስ አልደረሰባት አላወቃትም። ዛትሚንስ ምንድነው? በድንግልና ጸንሳ መውለድ ያለባት በምንድነው? በድንግልና ስለ እግዚአብሔር የተናገረው ትልቁ ምልክት መፈጸም ስላለት እስከምትወልድ ድረስ አላወቃትም። ከዛ በኋላ ተወለደ። በዛ ብዙ ታሪኩን ታቃላችሁ። መጽሐፍ እንደሚናገር ኢየሱስ ሠላሳ ዓመት እስኪሞላው ድረስ ለሕዝብ አልተገለጠም። በቤት ውስጥ አደገ እስከ በ12 ዓመት ላይ 12 ዓመት ሲሞላው አንድ ታሪኩ ተጽፏል። አብዛኛው የሕፃንነቱን የተጻፈ ከዛ 12 ዓመቱ ላይ ሉቃስ ወንጌል ላይ ተጻፈ፣ በዓልያ ከበር እንደወጣ። ከዛ በኋላ 30 ዓመቱ እስኪሞላው ለሕዝብ አልተገለጠ። በ30 ዓመቱ ግን እሱ ለሕዝብ ይገለጥ ዘንድ መንገድ ጠራጊ ተላከ መጥሙቅ ዮሐንስ ከበረሃ ወጣና እግዚአብሔር አጥምቅ ብሎኛል። መሲሁ እንደመጣ ነግሮኛል። በእን በርግጥ አላቀው መሲሁ ማን እንደሆነ ግን አለ ተብያለሁ። ለሱ ነው ማዘጋጃችሁ። ልባችሁን አዘጋጁ እያለ ማጥመቅ ጀመረ። በዛ መካከል ከይሁዳ፣ ከገሊላ፣ ከተለያየ ቦታ ከኢየሩሳሌም፣ ከብዙ ምድር ወደ ዮሐንስ ይመጣሉ የመሲሁን መምጣት ዋዜማ ስለሰሙ ግማሹ ለመፈታተን ግማሹ ለብዙ ዓመት የጸለየው ጸሎት በቅርቡ እንደሚመለስ አውቅ። በዛ ሕዝብ መካከል ዮሐንስ ብዙ ወራት እያጠመቀ እያጠመቀ ቆየና ከእለታት ባንድ ቀን ከሕዝቡ መካከል ላይ እሱ አያውቀውም ኢየሱስን። ዮሐንስ ከጻነቱ ወራት ጀምሮ በምድረ በዳ የኖረ ሰው ነው። ከዛ መንፈስ በነገራችን ላይ ፊልም ላይ እንደምታዩት እርግቡ ሲመጣ ወይም መንፈስ እንደ እርግብ ሲመጣ ህዝቡ አይ መገለጥ ነው፣ ለዮሐንስ ብቻ ነው። ዮሐንስ እያጠመቀ ቪዥን ያያል። ቪዥን ሲያይ መንፈስ ቅዱስ እርግብ ሳይሆን መንፈስ ቅዱስ እንደ ርግብ ሆኖ በኢየሱስ ላይ ሲመጣ ያል በኋላ በሐዋርያት ላይ እንደ እሳት ሆኖ የሚመጣው መንፈስ አሁን የዋህና ትውቶ ነው የሚመጣው። በኋላ ግን ንሳ ለማይገቡት ፍርድ ሆኖ የሚመጣው የፍርድ መንፈስ በኢየሱስ ላይ እንደ እርግብ ሆኖ ነው ሲመጣ፣ አየ ከዛ፣ ምንድን ነው እግዚአብሔር ዋለ ይህ መንፈስ እንደ እርግብ ሲወርድበት የምታየው እሱ ነው መሲሁ፣ እሱ ነው ሰዎችን በመንፈስ ቅዱስና በእሳት የሚያጠምቃቸው። የሚያምኑትን በመንፈስ ያጠምቃቸዋል፣ የማያምኑትን በፍጻሜ ጊዜ በእሳት ያጠምቃቸዋል። ስንዴውን በጎተራ በመንፈስ ቅዱስ ጥምቀት፣ ገለባውን በእሳት በእሳት ባህር ጥምቀት፣ በፍጻሜ ቀን የሚያጠምቀው ይሄ ነው አሉ። ዮሐንስ ይህንን ብሎ ሲል፣ ኢየሱስ ከመሃል መጣ። ባንተ ዘንድ ልጠመቅ ፈልጋለሁ። እኔ ባንተ ልጠመቅ ይገባኛል እንጂ አንተ በኔ ልትጠመቅ አይሆንም ብሎ ዮሐንስ ከለከለው። ኢየሱስ ግን ጽድቅን ሁሉ ልንፈጽም ይገባናል አለ። በዚህ ጊዜ ፈቀደለትና አጠመቀው። ተገለጠ በአደባባይ እናም ዮሐንስ ከዛ ሁሉ ሕዝብ መካከል ኢየሱስ ተመሳሳይ የህብረተሰቡ አካልና ዜጋ በቄሳር መዝገብ ላይ የተመዘገበ አንድ ይሁዳ የይሁዳ ነዋሪ ሆኖ እያለ ዮሐንስ ግን በሚገርም ቃል ገለጠ፣ ልክ ወደ እሱ ሲወጣ እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። ኦኬ በኢሳይያስ የተገለጠው ስብና አሁን ጭራሽ ፊዚካል ሆኖ መጣ ማለት አካል ለብሶ መጣ ማለት። የናዝሬቱ ኢየሱስ እንጨት ጠራቢው፣ በዮሴፍ ቤት በድንግልና ተጸንሶ በድንግልና የተወለደ በተወለደበት ቀን እንኳን የአራስ ጥሪ ያልመጣለት የእንስሶች ትንፋሽ ብቻ አራስ ጥሪ ይሆነለት ያ፣ በእንግዶች ማረፊያ ቤት ስፍራ ያልተገኘለት ግን በዚያች ምሽት እረኞችና መላእክት ብቻ አብረው ይዘመሩለት ማለትም ከአካባቢው ከሰፈሩ ርቀው በዱር ውስጥ ከብት የሚያሰማሩ ብቻ መወለዱን በመላእክት የምስራች የሰሙለት። ከተማ ያለው የተሟሟቀው ሞቅ ሞቅ ያለው ያልሰማ፣ አጠገባቸው መሲ እንደተወለደ ያላወቁለት። እሱ በሰላሳ ዓመቱ ለዓለም ተገለጠ። ስሙ ማን ተባለ? አቤት ኦርቶዶክሶች ነዋ፣ በግኡ ለእግዚአብሔር እኔ እቺ ቃል ደስነ ዘያሀትት ኃጢአት ዓለም ዘይሃትት ማለት በቃ አንድ ጊዜ እና ከዛ በኋላ ብትፈልገው ብትውል ብታስፈልገው ብትውል እግዚአብሔርን ራሱን ፈልግልኝ ብትል ራሱ ዘይሃትት ኃጢያት አለ ይግዚአብሔር በቅ ተብሎ ተገለጠ። ይ በአካል የእግዚአብሔር በግ የተገለጠበት ስፍራ ነው። ከዛ በኋላ ወደ ራእይ መጽሐፍኒ ዮሐንስ ራእይ መጽሐፍ ላይ በሰዎች መካከል መጥቶ ተጠምቆ ሰው ሆኖ መጥቶ መጥቶ የተመላለሰው በግ የዓለምን የኃጢአት ስርየት የቤዛን ስራ ሰርቶ ከጨረሰ በኋላ ሁሉ ተፈጽሞ ተፈጸመ ካለ በኋላ እግዚአብሔርም የኃጢአት ስርየት እንደ ተፈጸመ አውቆ እርሱን ከሙታን በማስነሳት መዳናችንን ካረጋገጠልን በኋላ እግዚአብሔር ኢየሱስን ከሙታን አስነሳው ማለት ምን እየነገረን ነው? ኮንፊርሜሽን ነው። አ ከሽማግሌው፣ እሺ ቁጥር አራት መጽሐፉን ሊዘረጋ ሊዘረጋው ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ። ለሳይም ሰማይ ቤት ሰማይ ቤት ምን ክልክል ነው? ለክሶ ዮሐንስ እኮ ምዕራፍ አራት ላይ ና ወደ ላይ ውጣ ተብሎ ሰማይ ሄዷል። ረዛ አረዛይ ይለቀስ አታልቅስ ተባለ። ለቅሶ ዛ ምንድን ነው ክልክል ነው? ሰማይ ቸርችስ ሲወርድም እንዲሁ ነው። አታልቅስ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር ዛት ሚንስ የዳዊት ልጅ እያሉት ዳዊትን ታላቅ አረጉት። መጽሐፉ መጣና ኖ ኖ የዳዊት መገኛ ራሱስ ነው የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም አተሞች ይፈታ ዘንድ ድል እነስተል አለኝ በዙፋኑና አብ በተቀመጠበት ማለት ነው፣ እግዚአብሔር አባታችን በተቀመጠበት ዙፋን በአራቱም እንስሶች መካከል ዛትሚስ ዮሐንስ ምዕራፍ አራት ላይ ዙፋን፣ እዚህ ጋር ቁጭ ብሏል። እግዚአብሔር አብ ተቀምጧል። መልኩን መግለጽ ስላልተቻለ በማዕድናት ከለር ሊገልጠው ፈለገ፣ አልተቻለም። እንዴት እንደ ምን ብለህ ትገልጠዋለህ አብን? ብቻ አልና ጨረሰና፣ ማብራራት ስላልቻለ መልኩ ያው የያስፒድንና የሰርዲኖን ኢቶጳዝና የልማዝን የቢረሌና የመረግድን ይመስል ነበር አለ። ስለማይገባን ትተዋለ ማለት አይደለ? በቃ አዎ፣ በቃ ብለ ትተዋለ። አታቆማ ኢየሱስን ስታይ ነው አብን ምታየው። ኢየሱስን ባላየበት ሁኔታ አብን አንድ ሰው እንኳን ሊያይ አይችል ብሎ ገለጠው። ዮሐንስን መግለጥ የሚችለው በዚህ መልክ ነው። ከዛስ በዙሪያው ደግሞ እንደዚህ አራት እንስሶች አንድ፣ ሁለት፣ ሶስት፣ አራት እንስሶች ቆመዋል ከዚያ በኋላ ከነሱ ዙሪያ ደግሞ ሃያ አራት ሽማግሌዎች በወንበሮች ላይ ወንበ በዙፋኖች ላይ ቆጭ ብለዋል። በጉ እዚህ ሴንተር ላይ ነው ያለው። ከዛ መጽሐፉ ምን ይላል መሰላችሁ? አታልቅ እስከ ይሁዳ ነገድ የሆኑ አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱ ማለት ቁጥር ስድስት በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደ ታረደ በግ ቆሞ አየሁ አደለም? ይህም በፊት ፓራዶክስ ላይ ተምረናል። እንደ ታረደ በግ ወድቆ አየሁ አይልም አይደል? የሰፈር በግ ቢሆን ምን ይሆናል? እንደ ታረደ በግ ምን ሆኗል? የታረደ በግ ይቆማል? ይወድቃል? ይወድቃል። እንደ ታረደ በግ ወድቆ አይለም መጽሐፉ። እንዴት እንደሆነ በሰማይ ቋንቋ ነው የሚያወረው። ክርስቲያን ደግሞ መንፈስ ቅዱስ ሲኖረው የሰማይ ቋንቋ ይገባዋል፣ አይደለም በቃ። በድርቅና በስማም እንደ ታረደ ከሆነ ቆሞ አየሁት እንዴ? እንደ ታረደ ወደቀ ነው ቆመ። አረ ካልታረደ ይወድቃል፣ ከታረደ ይቆማል። ሰማይ እንዲህ ነው የሚያወረው። እንደ ታረደ በግ ወድቆ አየሁት ሚል መስሏል። ምን ብሏል? ቆሞ አየሁት። ግራመሩ ልክ ነው አይደለም? የት መሬት ላይ እዚያስ ልክ ነው። እግዚአብሔር እንዲህ ነው ማያር አይደለም። በቃ ቆሞ አየው። የፈለግኩት ይህን ነው። መታረዱ ምናምን ጋር አይደለሁም። በጉ እንዴት እዛ እንዴት እንደገነነ ላሳያችሁ ብዬ ነው። እንዴት ግሎሪፋይድ እንደሆነ ያ ጥምቀት ቦታ ላይ ሰው መሀል ተደባልቆ ሰው ያለየው፣ እዚያ ግን እንዴት ግሎሪፋይድ እንደሆነ ነው ላሳያችሁ የፈለኩት። እንደታረደበ ቆሟይ የት ታየ? አቤት እዛ ሰው መሀል እልፍ የሆነ የእስራኤል ሕዝብ መካከል ሊጠመቅ የመጣው ያ ያ ሰማይ ግን የት ጋር ቆሟል? በዙፋኑ ፊት በእንስሶቹና በአራቱ ሽማግሌዎች መሀል መላእክት የማይቀርቡበት ክልል ውስጥ በዙ በዙሪያው በሩቅ የእልፍ አላፋት መላእክት ድምጽ ይሰማል። በዚህ ግሎሪፋይድ በሆነ ስፍራ ላይ ግን በጉ በአባቱ ፊት ቆሟል። ምን ይላል? እንዴት ግሎሪፋይድ እንደሆነ ነው። በሽማግሌዎች መካከል እንደ ተረደበ ቆሟየው። ሰባት ቀንዶችና ሰባት አይኖች ነበሩት ማለት ሙሉ ኃይል አለው፣ ደሞ የአምላክ ዕውቀት አለው ሙሉ ዕውቀት አለው። ሰባት ቀንዶችና ሰባት አይኖች ነበሩት፣ እነርሱም ወደ ምድር ሁሉ የተላኩ እግዚአብሔር መናፍስት ናቸው። ዛት ምስ እግዚአብሔር እውቀት ማለት ነው። መቶም በጉ ማለት ነው። መቶም በዙፋኑ ላይ ከተቀመጠ ከአባት ማለት ነው። ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ምን ሆኑ? አቤት ምን ሆኑ? ወደቁ። እዛ ጥምቀት ቦታ አስበው በጉን ጥምቀት ቦታ አስቡት ስንት ሰው እየተጋፋው የሆነ የቆመው? በዚህ በዚህ በዚህ እንትና ባክ አሳልፈኝ ማና አንተ አንድ አንዱ ትከሻው መታ መታ አርጉት አሳልፈ ከባድ ነው አውቀውትስ ቢሆን የክብርን ጌታ ባል ሰቀሉት ነበር ዮሐንስ ግን ያን የተጎሳቆለ በሰው መካከል የሚኖረውን ሰው ምን ብሎ አለው ምን ብሎ ነው ያየው በመገለጽ ሲያቀው በተራራውም ላይ ሲያው ምን አለ አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን ይላል። ሰፈር ግን አያቀውም። አንዳንድ ጊዜ የማርያም ልጆች፣ የማርያምና የዮሴፍ ልጆች የገዛ ወንድሞች እንኳን አያምኑበትም ነበር፣ ዮሐንስ ሰባት ላይ እንደ ጻፈ። የገዛ ወንድሞቹ ቤት ሲመጣ አንዳንድ ጊዜ ጠቅ ያደርጉታል፣ ጠቅ። ለህዝብ ሊገለጥ እየፈለገ በቤት የሚቀመስ ሰው አለ እንዴ? ውጣና ለደቀ መዛሙርቶችም ለሌሎችም ራስን ግለጥ። ምንድን ቤት ውስጥ ይሉታል፣ ቤት ሲመጣ አያድ ታናናሾቹ በሞሎ ምን እንደፈለጉ ከዛ ምን ይላል፣ የገዛ ወንድሞችም እንኳን አላመኑበትም ነበር። ወንድሜ የምርጫ ጉዳይ እኮ አብረኸው ውለ ብታድር ብተኛ አታውቀው። ምርጫ ምርጫ አሁን ሰማይ እንዲህ እንዲህ ግሎሪፋይ ያደረገውን ኢየሱስን የገዛ ወንድሞቹ ምን ቤት ውስጥ ምን እንደሚሉት አስብ። የጥምቀት ቀን ሰው እየተጋፋው እንዴት እንደኖረው አስብ። በሰፈር ውስጥ ያሉ ሰዎች እንዴት እንደኖሩ ከሱ ጋር አስብ። ኢየሱስ ሚስማር እዚህ ጋር ይዞ መዶሻ እያወጣ ሲመታ ይታይ። ይሄ ሰማያትን አጋጥሞ የያዘ ነው ብትል ማን ያምናል? መጽሐፍ ስለ እርሱ ሲያወራ ሁሉ ነገር በእርሱ ተጋጥሞ ተይዟል። ሰፈር ውስጥ ያሉ ሰዎች ግን ምን ብለው እንደሚቆጥሩ ማሰብ ትችላለህ። ሰማይ ቤት ግን ኢየሱስን እንዴት ያየዋል? ሰማይ ሲያው በአባቱ ፊት ቆሟል ብቻውን አንድስ እንኳ በሰማይ አልተገኘም። አንድስ እንኳ በምድር አልተገኘም። ብቻውን ቆሟል። ልክ አባቱ መጽሐፉን ሲወስድ እንስሶቹና በዙሪያው ያሉ ሽማግሌዎች በፊቱ ወደቁ። ይገባዋል። ቀጥለው ምን እንዳሉ ታውቃላችሁ? መጽሐፉን በወሰደ ጊዜ አራቱ ሰዎችና ያረሱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናንና የቅዱሳን ጸሎት የሆነ እጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ለበጉ ኮኑም እ ሰማይ ቤት ስንሄድ ይህም መዝሙር ነው የምንዘምረው። መጽሐፉን ትወስድ ዘንድ ማተሞቹንም ትፈታ ዘንድ ይገባሃል አሉት በጉን ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ እያሉ አዲስ ቅኔ ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማው። ቁጥራቸውም አእላፋት ጊዜ አእላፋትና ሺ ጊዜ ሺ ነበር። በታላቅ ድምፅም የታረደው በግ መስቀል ጽርሶ ምን እንደሚለው አስብ። ሰማይ ደግሞ በጉን ምን እንደሚለው መስቀል ስል እስቲ፣ አንተ እግዚአብሔር የወድ እንደሆነ ራስን አድን። የቄሶቹን ክፋት በሰባና በሰማኒያ ዓመት ሽምግልናውም ብርሃንን ሲጠላየው፣ ብርሃን ተሰቅሏል መስቀል ላይ። የሃይማኖት መሪው ከስር ነው ያላግጣሉ፣ ከነቆባቸው ከምንሆ፣ እስቲ እንድናምንብህ ውረዳ የእግዚአብሔር ልጅ ነኝ ብሏል። እስቲ ከወደደ ያድነው። መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። አሜን። በጉ በፍጻሜ ምን ሆነ ማለት ነው? ከአባቱ ጋር በዙፋን ባሪያዎቹ ሁሉ ምን እናደርገዋለን? እናመልከዋለን። ከእርሱም ጋር ለዘላለም እስከ ዘላለም ምንሆናለን? ነክሳለን። የእግዚአብሔር በግ